ጠንካራ ሴት በስተጀርባ ጠንካራ ወንድ ሲኖር ህይወት ለራሱ እየጣፈጠቻችሁ ነው የምትኖሩት ማለት ነው። እና ሩታዬ ይገባሻል፣ እንኳን ደስ አለሽ። እውነት ለመናገር አብርሽ ራሱ በጣም ጎበዝ ልጅ ነህ። የሚስትህን ደስታ እንደዚህ በምን ያስደስታታል ምን ያስደስታታል ብለህ እንደዚህ ማድረግህ እውነት ጥንካሬ ነው። እሷም ጠንካራ ናት። በነገራችን ላይ ብዙ ጊዜ እናገረዋለሁ፣ ሩታና አብርሽ በጣም ጠንካራ ልጆች ናቸው በነገሮች ማለት ነው፣ በስራም ሆነ በተለያየ ነገር በጣም ከምወዳቸው ከማደንቃቸው ሰዎች መካከል ናቸው። እና ሮታዬ ከዚህም በላይ ይገባሻል የኔ ወርቅ ማለት ነው። አስባችሁታል። ከዛ ደግሞ አራት ቤት ሁና ከዛ በቃ ባሏ የሷን ደስታ ለማየት ብሎ ምናምን ነገር እንደዚህ የሚያስደስት ነገር ወይም ደግሞ እንደዚህ ሳታስበው ወይም ሳትጠብቀው እንደዚህ ሰርፕራይዝ ያደርጋል፣ እጅግ በጣም ደስ ይላል። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዙጥ ዙጥም ለቅሰዋን ይዛለች ማለት ነው እንግዲህ ማለት ነው በቃ አብርሽ እንደማይመለስና አብርሽ ከልጅነት ጋር እንደሆነ በቃ ተስፋ የተቆረጠው ልባ በለእሷ ዋዘን ላይ ይገኛል። ዙጥ ዙጥ እያለቀሰች ነው። ሰሞኑን እያለቃቀሰች ነው። መለቃቀስ ከጀመረች ቆይቷል። ስለሱ አገባንም ። ምክንያቱም የሰው ባል ግድ፣ የኔ ካልሆነ ብሎ ለሚያለቅስ ሰው በፍጹም አላዝንም ማለት ነው። የሆነ ሰው ተጎርሶ ወይም ደግሞ የራሱ የሆነ ነገር በቃ ጥሎት ሲሄድ ምናምን ያ ሰው ሊያሳዝነኝ ይችላል፣ ወይም ከጎኑ ልሆን ይችላል። ነገር ግን የሰው ሰው የሆነ ነገር የራሴ ካላደረኩ ብሎ የሚያላስሰው በፍጹም አላዝንም ማለት ነው። ምክንያቱም መጀመሪያውንም የሰው እንደሆነ እያወቀ ነው የገባበት። ስለዚህ አሁን ማልቀሱ ምንም ሰው ለራሱ እንዳያዝንለት ነው ያን ሰው የሚያደርገውና ሌላ ምንም አይደለም እንግዲህ። ለሶሽን ቀጥዬ ነው ምለው ዝጥ ዝጥዬ ማለት ነው። ብቻ ሩትዬ ደስተ ስላላት በጣም ደስ ብሎኛል። እሷ ራሱ እንግዲህ አብሬሽን በጣም ስታሞግሰው ነበረ። የኔን ደስታ ለማፈለግ ወይም ደግሞ የኔን ደስታ ለማየት ብላይ ይህንን ሁሉ አውጥ አውረድ እንትን ብላ ይህን ደስታ ስላደረክልኝ አመሰግናለሁ እያለችው ነበር። እሱም ደግሞ የኔ ውድ ምናምን እያላት ነበረ። አቤት ፍቅራቸው ማለት ነው። ፍቅራቸው የሆነት ያስቀናል። እንደዚህ ነው በቃ። እንደዚህ ነው ማለት ነው እና ያው ተመልካችም ብዙ ጊዜ ኮመንት ላይ መኪና ሰፕራይዝ ይደረጋት ምናምን እያሉ ነበረ። ተመልካ በተመልካችም ምናምን ተመልካችም ያው እንደዛ እያለኝ ነበር ምናምን ብሎ አል አብርሽ፣ እንደዛማ ከሆነ በቃ በቀጣይ ደግሞ ደሞ አሮፕላን እንላለን ማለት ነው። ጋይሳ አው አሮፕላን ስጦታ ይሰጣት ምናምን ብላችሁ ሁላችሁም ኮመንት ላይ ጻፉ ማለት ነው። አው በእኛም ግፍፊ ከሆነ እንትንም የሚለው የሚያደርገው በራሱም ነገር ግን እና ዝሮ ያማለ ያማለ እጅ በጣም ደስ ይላል ማለት ነው። እዚ ጋር ቪዲዮ እየቀረጽኩኝ በጣም ደከመኝ ጋይስ፣ ቪዲዮ ደቅኖ ቁጭ ማለት እንደዚህ እንደሚያደክ ወገብ ነው የሚቆርጠው ይሆናል። ደከም አለኝና ከዛ እንዲሁ ወደዚህ እንዲሁ ወደዚህ አቆራጥጣለሁ። መነገራችን ላይ ጉንፋንም ይዞኛል። እናማ ወደ ናሩት እየሰመለስ እውነት በጣም ደግሞ ልጁ እሱን ነው የሚመስለው። እውነት ቪዲዮ ሰሞኑን ከሰራት ነው ቆይት አልኩ መስላ አንዱ ለቀን ሆነኝ ጉንፋን አሞይ ነበረ። እና ልጁ ደግሞ ማሻአላህ ቁርጥ አብርሽን አፉ ምናምን ምናምን በቃ ጸይምነቱ ምናምን ቁርጥ አብርሽን ነው ማለት ነው። እውነትም፣ እውነቱን ነው ለካ እኔን ነው የሚመስለው ምናምን ሲል የነበረው። እውነት ነው። ያው የህፃን ልጅ መልክ አሁን ላይ አይታወቅም። ምክንያቱም ሩታም ስትናገር ነበረ ሰባቴ ነው ሶስቴ ነው መልካቸው የሚቀያየረው ምናምን ስትል ነበረ። እውነት ነው። አሁን መልካቸው እየተቀየረ እየተቀየረ ስለሆነ አሁን ላይ እግሌን ይመስላል እግሌን ይመስላል ብሎ በእንትን ለማለት ከባድ ነው። የማላይ ማላ ማንንም ይምሰል ማንንም ይምሰል ሩታ ማለት አብርሽ ናት አብርሽ ማለት ሩታ ነው። ዋናው ልጃቸውን በሰላም ማደጉ ነው። አላ ልጃቸውን በሰላም ያሳድግላቸው። እነሱም ደግሞ በቃ በመሀላቸው ምንም አይነት ክፍተት ሳይኖር በመሀላቸው ጭቅጭቅም ሆነ ሀዘንም ሆነ በቃ የሚያስከፋ ነገር ሳይኖር በደስታ አውራ ሆነው ልጃቸውን የሚያሳድጉ ያደርጋቸው። በቅርብ አንድ ላይ ሆነው ምናምን አንድ ቤት ነው ምናምን እንግዲህ ሩታ ካራስ ቤት ስትወጣ ደግሞ አብርሽ ሰፕራይዝ እንደሚያደርጋት ሌላ ሰፕራይዝ እንደሚያደርጋት ተስፋ አድርጋለሁ። ከአራስ ቤት ስትወጣ ምናምን ነገር እንግዲህ ቤቱ ምናምን ነገር ፈርሾ ፈራሾ እንደሚጠብቃት ተስፋ አድርጋለሁ። ከዛ ኑሯቸውን በአንድ ላይ ይገፋሉ ብዬም ተስፋ አድርጋለሁኝ ማለት ነው፣ ምኞቴም ነው። እና በጣም ነው ደስ ያለኝ። አብርሽ ዛሬ በጣም ነው ያኮራህን ማለት ነው። እስከዛሬ በአንዳንድ ነገሮች ጨንጓራችንን እና ቆሽታችንን ጭምር ብትለጠውም ግን ደግሞ ዛሬ ላይ ለሩት እያደረ የሚያበክላል ነገር በጣም ደስ ብሎ ያነው ሁላ እንድንራስ አድርገናል። በጣም ደስ ብሎናል። ይገባታል። ጠንካራ ሴት ናት ሩታ፣ ብዙ ነገር ቻይናት። በስራም በኩል ቢሆን ጠንካራ ናት። እምላችሁ ለምን እንደው ታውቃላችሁ፣ እርጉዝ ሆና እንግዲህ ለስራ ያላት ጥንካሬ አስባችሁታል? አንድ ቀን ቪዲዮ ሳታቋርጥ ስትሰራ ነበረ ማለት ነው። እና እዚህ እንደነገርኳችሁ እርጉዝ ኖሮ ራሱ በጣም ነው የሚደክመው። እንደዚህ እኔ እንኳን ኖርማል ምንም ነገር የሌለብኝ እንደዚህ ቁጭ ብዬ ቪዲዮ ለመቀረጽ በቃ እንደው ይገኝ ምን መሮጥ ስለለመርኩ ነው መሰለኝ በጣም እንትና ላይ ማለት ነው ቪዲዮ ቁጭ ብሎ መቀረጽና ለሷ ደግሞ እርጉዝና በዛን ሰዓት እንዴት እንደሚከብዳት ቁማ 20 ደቂቃ፣ 30 ደቂቃ ቁማ በየጓደኞቹ ቤት፣ በየራሷ ቤት፣ በየአብርሽ ቤት ምናምን ስትሰራ በቃ ለስራ ያላት ጥንካሬ ለመለወጥ ያላት ጉጉትና ለመለወጥ ያላቸው ጥረት ነው የሚያመለክተውና ለዛም ነው ጠንካራ ሴት ናት ብዬ እንትን የምለው። ይሄ የሚደርሰው ነገር ሄልሜርላንድ እንደዛ አደረገቻት፣ አሩታን እንደዛ አደረገ። ያ ያ ድራማ ሊሆን ይችላል። እንትን ግን በ በቃ ማደንቀው ትክክለኛ ጎበዝ ናት ብዬ ኮንፊደንስ የሙሉ አድርጌ ማደንቅላን ነገር ቢኖር ስራዋ ማለት ለስራ ያላቸው ጥረት ወይም ለለውጥ ያላቸው እንትን እንደዛ ሆና እርጉዙና ምናምን ነገር አንድ ቀን ሳታርፍ እስከምትወልድ ድረስ ቪዲዮ እየቀረጹ ነበረ እና ያንን ሁሉ ተቋቋመ። በጣም ለስራ ያላቸው እንት ከዚህም በላይ ይገባታል ማለት ነው። እንኳን አይደለም መኪና የሰሩትና ያፈሩት ነገር ስለሆነ ከዚህም በላይ ሊገባታልና ከዛ ደግሞ የሚስቱን ደስታ የሚፈልጉ ወንድ፣ እንዲሁም ደግሞ በቃ ሚስቴን በምንባሽ ደስታት ደስተኛ ልትሆንልኝ ትችላለች። ሚስቴ እንዴት አድርጌ ደስተኛ ላድርጋት ምናምን ነገር የሚል ወንድ ደግሞ ከጀርባችሁ ሲኖር ወይም ባል ሲኖራችሁ በቃ በጣም ነው ደስ የሚላችሁ። በቃ ህይወት በጣም ደስ እያላችሁ ትኖራላችሁ ማለት ነው። አላዛ እንደ አንድ ሰዎች ተጋብተው ለራሱ በቃ ወይ መሞቻ ያቀን መቼ ነው እራቀብኝ የሚሉ ሰዎች አሉ ማለት ነው። ምክንያቱም ትዳራቸው ምቾት ስለሌለው ማለት ነውና፣ የሰው ልጅ ባለው አቅሙ ካለው በቃ ካለው ትልቅ ነገር ያደርግላለ የሚስቱ ጥሩ ነው። ከሌለው ግን ባለው ነገር ሚስቱን ለማስደሰት የሚረወጥ ወንድ በጣም ደስ ይላል ማለት። ሴት ልጅ በትንሽ ነገር ሁሉ ትደሰታለች። ትልቅ ነገር ስለተደረገላት አይደለም። ሴት ልጅ በቃላት ለራሱ ትደሰታለች። ከባሏ የሚወጡ ቃላቶች፣ የሚወጡ ደሳስ የሚሉ ቃላቶች ለራሱ ሊያስደስቷትና ውስጧን ሰላም ሊያሰሟት ይችላሉ። እውነቴን ነው። የማንኛችንም ሴቶች ማለት ነው ባሎቻችን አንዳንድ ደሳስ የሚሉ ቃላቶች ሲነገሩ በቃ ውስጣችን የሆነ ሰላም ደስ የሚል ነገር አለውና። እንኳን አይደለም እንደዚህ ለሷ ደስታ መኪና፣ የተለያየ ነገር በቃ ትንሽም ነገር አበባም ቢሆን ምናምን ብቻ እስኪ ሚስት የላስ ደስታት ብሎ በሀሳቡ አስበው ወይም በአሜራው አስቦ ያንን ነገር ማድረጉ ነው እንጂ ትልቅ ትንሽ ማድረጉ አይደለም። ስለዚህ ሁላችሁን ባሎች ወይ ሚስቶቻችሁን አስደስቱ። ሚስቶቻችሁ ደስተኛ ስትሆን፣ ተዳራችሁ ለራሱ አሪፍ ነው። ሚስት ደግሞ ደስተኛ ካልሆነች፣ ቤታችሁ ለራሱ የተበጠበጠ ነጋ ነገር ነው። ነገር ነገረኛ ነን እኛ ሴቶች፣ የሚታወቅ ነው እውነት። ደስተኛ ካልሆነ በተዳራችን ነጋ መነጫነጭ፣ ነጋ መነታረክ ምናምን ምናምን ነው ወዘተ ምናምን ነውና በቃ የሆነ እንትን የሚለን ነገር የሚረብሸን ነገር ካለ ማለት ነው። እና እናንተም ሰላም ታገኛላችሁ በቀላል በትንሽ ነገር እና ማለት የግድ ስጦታ ለሚስቶቻቸው መስጠት አለባቸው ምናምን ሳይሆን በቃ ደስ ይላል። ይህም ማለት የፈለግኩት በቃ ለሚስቱ ሚስቱን ለማስደሰት ወጣ ገባ የሚል ለታች ላይ ሚሮ የሚል ወንድ ደስ ይላል። በሃሳቡ እንኳን ነገሮቹን ባያደርግ እንኳን በሃሳብ እንትን የሚል ሰው በጣም ደስ ይላል ማለት ነው። ስለዚህ አብርሽ ጀግ ነው። የጋሽ ልጅ ቀብሮ አራው ማለት ነው። በጣም ጎበዝ ነህ፣ ጎበዝ ነህ፣ እውነት ጎበዝ ነህ እና በጣም ነው ያኮራ። እኔ በራሴ በጣም ነው ደስ ያለኝ እውነት። በዚህ ሰዓት ሩታ ያለችው አራስ ቤት ናት። ከተለያዩ ጓደኞቿ ጋ መገናኘት አትችልም። ትንሽ የሆነ እንትን ዲፕሬሽን ሊኖረው ይችላል። በነገራችሁ፣ ያው ቤተሰብ ሰው ጋር ስትሆኑ ምንም አይነት ዲፕሬሽን ነው፣ እህት ይመጣል፣ የናት እህት ይመጣል፣ አክስት ይመጣል፣ አጎት ይመጣል፣ ምናምን ጎረቤት ይመጣል፣ በተለያየ ቀን የተለያየ ሰው ይመጣል፣ ምናምን ያን ያክል አትደበሩም። ነገር ግን ወጣት ስትሆኑ የመጀመሪያ ስትወልዱ ምናምን ደግሞ ያው አራስ ቤት ስለምትቀመጡ የመጀመሪያ ጓደኞቻችሁን አታዩም። በቃ እንደዚህ ምናምን ነገርና እና ያ ትንሽ ዲፕሬሽን ሊፈጥር ስለሚችል እሱ ደግሞ እንደዚህ ደስ በሚል ነገር በአጋጣሚ እንደዚህ ሲያስደስታት በጣም ደስ የሚል ነገር ነው ማለት ነው እንግዲህ እና ያው ሩትዬ በጣም ደስ ብሏታል። እንኳን ደስ አለሽ! ይገባሻል፣ ይገባሻል ሩትዬ ማለት ነው። እና እኔ እንደዛ ነው የምለው። ውድ ቤተሰቦቼ፣ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮ በያላችሁበት ሰላማችሁ ብዙት እና ሩትዬ እንኳን ደስ አለሽ። አብርሽም በጣም ጎበዝ ልጅ ጠንካራ ልጅ ነህ፣ በዚሁ ቀጥል። በቃ የተውከው ከሆነ ይሄንን ማንፈልገው ሩትዬም ሆነች እኛም ተመልካች የማንፈልገው ነገር ደግመህ እንደማታደርገው ተስፋ አደርጋለሁ። የሚያለቅስ ያልቅስ፣ ተዋት አልቅስ። ምክንያቱም አሁን ዙጥ ዙጥ አለቀሰች ተብሎ የሆነ ነገር ሊደረግ አይገባም። ምክንያቱም ዙጥ ዙጥ እያለቀሰች ያለችው በማይሆን ነገር ነው። ሰው እንዴ እንዴ ሰው ማልቀስ በዚህ ሰዓት ማለት ነው ጋይስ፣ ብዙ የሚያስለቅስ ነገር አለ። እውነት በዚህ ሰዓት ብዙ የሚያስለቅስ ነገር አለ። እንኳን አይደለም የራሳችሁ ችግር ማለት ነው በራሳችሁ ችግሪ በራሳችሁ በሆነ በራሳቸው እንትን ይቅርና በስልካችሁ ለራሱ ስልካችን አንድ አንድ ይልፍስን ዩቲዩብ ላይ ቲክቶክ ላይ የምናያቸው አንዳንድ ነገሮች ራሱ በጣም ላቅሶ በቃ የሚያስ ያስለቅሳሉ ማለት ነው። እቺ ደግሞ በማይሆን ነገር ታላቅሳል። የምን እንባረክ ሰው እንዲ አንቺ ጋ ማማይ ለማንኛውም ጥንካሬውን ስጥሽ ነው የምለው። አብርሽ እቃ የሩትዬ ንጉስ ነው፣ ሩትዬ የአብርሽ ንግስት ናት ብዬ ሰናበታቸዋለሁ ባይ